ኢንሻላ ዛሬ ምሽት ከሁለት ተኩል ጀምሮ ቅዳሜ ማለት ነው። ሁላችንም ቴ አሁን እዚህ ስሚቀብረ ሁላ ሰው ሲቀብረው አሱር ድረስ አታላም። ይኸውና እንግዲህ የሙሐመድ ቀብር ከእንግዲህ አይመጣም። እኛ ለልጆቹ ባለን አቅም እንኑር። ትልቁ ችግራችን እኛ ሟች እንሸኛለን። ወደ አላህ እንመለስም። አልመውቱ አልሐቅ፣ በእርግጥም ሞት በእኛ ላይ ሐቅ ነው። ሁላችንም ወረፋችንን እየጠበቅን ቢሆን እንጂ ሁላችንም ሃጆች ነን። እኔ የእሱን ሞክራለሁ ማለት ነው። እሱ ደግሞ እኔ የሰራኋቸውን እሱ ከምድር ላይ ህይወት በምድር ውስጥ አልፈን ያቺ ቀን ተፍታን ስታራግፍ ፈመን ሸረሐ ላሁ ሰድረሁ ሊልኢስላም ፈሁወ ዓላ ኑርን ምን ረቢህ። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ሰላሙ ዲና የተከበራችሁ ተመልካቾች ባላችሁበት የአላህ ሰላም እዝነ ተረዴ ችሮታ ያለ ኢንሻ አላህ ከምግብ እንደተመለከታችሁት ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን በድጋሚ እኛም የአላህ ነን ወደ እርሱም ተመላሽ ወንድማችን መሐመድ ሰኢድ እንግዲህ ወንድማችን መሐመድ ሰኢድ ሙነሺዱ ቁርአን ሀፊዙ መሞቱን ሰምተናል። ትናንትና ደግሞ በወዳጆቹ በዘመዶቹ እንዲሁም ደግሞ በደሴ ህዝብ እንግዲህ ተቀብሯል ማለት ነው። አላህ የዝንለት አላህ የጀነተል ፍርዶስ ያደርገው ሁላቸውም ዱዓ እንድታደርጉለት በአክብሮት ጠይቃቸዋለሁ። ወንድማችን እንግዲህ ብዙ ኡስታዞች ብዙ ሰዎች በጣም መልካም እንደሆነም ጭምር እየተናገሩ ያለበት ሁኔታ ነው። አላህ መልካም ስራውን ይውደድለት። እንዲሁም ደግሞ ወንድማችን መሐመድ ሰይድ ማለት ነው የአራት ልጆች አባት ነው። የቲም ልጆችን ለእኛ አደራ ጥሎ ሂዷል። እኛ ደግሞ የበኩላችን አስተዋጽኦ ልናደር ይገባል ማለት ነው፣ እነሱ ልንደግፋቸው ይገባል። የባለቤቱ አካውንት ነው እንግዲህ ነጃት አብዱል መናም ጧሃ ትባላለች። ሁላችንም የቻልነውን መቶ ብርም ሆነ አምሳ ብር እንዲሁም ደግሞ አምስት መቶ ብር አንድ ሺህ ብር የቻልነውን አቅም ሰደቃም ጭምር ነው ለእኛ አደራ ተብሏልና ሁላችንም የበኩላችንን አስተዋጽኦ ሰደቃም ፈልገን እንግዲህ እንርዳ ለማለት እፈልጋለሁ። ከዚህ ጋር ተያይዞ የተለያዩ ቪዲዮዎች አሉ። ኡስታዝ አብዱራሂም እንግዲህ ያስተላለፈውን መልእክት አለ ዛሬ ቅዳሜ ሁለት ሰዓት ተኩል ጀምሮ ከምሽቱ ማለት ነው። በሱ ቤት በቲክቶክ እንድንገናኝ ሁላችንም የበኩላችን አስተዋጽኦ፣ እንዲሁም ደግሞ የተለያዩ ውይይቶችም አሉ ተብሏል። ኢንሻአላህ እንግዲህ ከመሞቱ በፊት የተለያዩ መልክቶችን እንዲሁም ነሽዶችን እንዲሁም ደግሞ በጣም በዛ በአማረ ድምፁ ማለት ነው ቁርአን ሀፊዝ ነው ቁርአን ሲቀራለን የተለያዩ ቪዲዮዎች አሉ። እነሱ እነሱን የትውስታ ቪዲዮዎችን እንመለከታለን። ም አላህ እኔንም እናንተንም ከድንገተኛ አደጋ ከድንገተኛ ሞት ወጥቶ ከመቅረት አላህ ይጠብቀን። አላህ መጨረሻችን ያሳምርልን። በየትኛው ሰዓት በራችን እንደሚያንኳኳ ሞት አናውቅም ። ስለዚህ ሁላችንም ዝግጅት ልናደርግ ይገባል። የወጣት ሞት እጅግ በጣም ነው የሚያስደነግጠው። ለማመን ይከብዳል። ብዙዎችን በእምባ ያራጨ ብዙዎችን ለማመን የከበዳቸው የወንድማችን መሐመድ ሰይድ ሞት ነውና ሁላችንም እኛም ዝግጅት ልናደርግ ይገባል። ላ አላብዛባችሁ ቀጥታ ወደ ቪዲዮ አለፍኩላችሁ። ይህ ወንድማችን በህይወት እያለ እንዲህ ሲል በነሺዳው መልእክትን አስተላልፎልን ነበር ሑሪምና ሩዕየተሁ ፊ ዱንያ ፈላሁ ላ ኑሐረም ፊልጀና። አላህ የውዱን ነቢያችንን ፊት በዱንያ ልናየው ከልክሎናል፣ ኢንሻ አላህ በጀነት አይከለክለንም ሲል አስተላልፎልን ነበር። ይህ የተከበረው ወንድማችን ወደ አኼራ ተሻግሯል። ታዲያ አላህ እኛንም እሱንም በጀነቱል ፊርደውስ ከውዱን ነቢ ስላ ሰለም ጋር ሰብስቦን የሚያምረውን ፊታቸውን ከሚያዩት ባሮቹ አላህ ያድርገን። አላህ ይዘንለት ቀብሩንም ብርሃን ያርግለት።

ሱ ማዛኝ ጌተ ይኸውና እንግዲህ የመሐመድ ቀበል ከእንግዲህ አይመጣም። እኛ ለልጆቹ ባለን አቅም እኑር። ወንድማችን መሐመድ ሰይድ ድምፀ መረዋውና ሙነሺዱ ወንድማችን መሐመድ ሰይድ እዚህ ቦታ ላይ አርፏል። አራት ልጆቹን እና ባለቤቱን ቤተሰቦቹ ለእኛ ነው ኃላፊነት ጥለውልን ሄዱ። ሁላችሁም ከስር በምናስቀምጥላችሁ አካውንት ቤተሰቦቹን በምትችሉት በምትችሉት የቻላችሁትን፣ አምስት መቶ ብር የሚሆን አንድ ሺህ ብር የቻላችሁትን በመደገፍ ለመሐመድ ሰይድን መሞት እኛ መኖርን እናድርግለት። ለቤተሰቦቹ ለቤተሰቦቹና ለልጆቹ የሚስቱ አካውንት ነው። ነጃት አብዱል መናን ጧሃ ይላል። ከዚህ ስም ውጭ ሌላ አካውንት አልተከፈተም። እደግመዋለሁ፣ ነጃት አብዱል መናን ጧሃ ነው የሚለው። ከስር ይቀመጣል አካውንት። ከእንግዲህ በኋላ ለሱ በማድረግ ለሱ ሰደቃን እንሰድቅለት። እንግዲህ እሱ ተመልሶ አይመጣም። አንዴ ሂዷል።

ድንገተኛ ሞት ፋጅር በሚሆንበት ሰዓት ግን የአላህ ቁጣ የአላህ ብርቱ እያያዝ የአላህ ንዴት ነው የሚያርፍበት። ተውባ እንዳያደርግ፣ ወስያ እንዳያደርግ በድንገት ነጥቆ ይወስዷል። አላህ ሱብሓነሁ ወተዓላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ ተመልካቾች ወንድማችን መሐመድ ሰይድን አላህ የጀነት አህል ያድርገው። አራት ልጆች ነው ጥሎ ያለፈውና ወንድማችንን ጀዛከ አላህ ልንለው አላህ የጀነት ያድርገህ ልንለው እንዲሁም ደግሞ ለየቲም ልጆቹ አለንላቸው ልንላቸው እንሻላ። ዛሬ ምሽት ከሁለት ተኩል ጀምሮ ቅዳሜ ማለት ነው ሁላችንም ቲክቶክ ላይ እንድንገኝ በሌሎች ፕላትፎርሞች የፕሮግራም ይተላልፋል። አደራ ማለት ወዳለሁ እንሻላ። ፕሮግራሙን ሼር በማድረግ ኮፒ ሊንክ በማድረግ አስተላልፉት። ኮመንትም ከስር አድርጉ እንሻላ፣ ሌሎችም እንዲደርስ ሹክራን። ጀዛኩሙላሁ ኸይር። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። እንዴት ልባስ ቻለው አንጀት ስደነደነ ወንድም ያለ አመሉ በወንድሙ ጨከነ፣ ምን ነው መላሽ ጠፋ፣ አኼራን አስታዋሺ፣ ወንድም ካይን ሲርቅ ሲነጠል ሲሸሽ መቸረፍት አገኘው ርቄ ከወንድሚ ቆየው ስንከራተት ጸንቶብኝ ህመሜ ተቆጥሯ ይዘለቅ የጎደለብኝ እንዴት አርጎ ይሁን እኔን ሆድ ባሰኝ። አሰላሙ ዓለይኩም ረሕመቱላ ወበረካቱ። ውድ ቤተሰቦች እንግዲህ ማሜ ያው አራት ልጆቹን ለእኛ አማና ጥሎ ነው የሄደው ሁላችንንም ይመለከተናል። በቻል ነው አቅም እንግዲህ በባለቤቱ ስም የተከፈተ አካውንት አለ። ሁላችንም የአቅማችንን እንድንለየት ጥሬን አቀርባለሁ። ማሜን አላህ ማረፊያውን ጀነቱል ፊርደውስ አዕላ አላህ ያደርግለት። ለእሱም አላህ ይዘንለት፣ ለእኛም አላህ ይዘንልን። ለወዳጅ ዘመዶቹ ሁሉ አላህ ሰብሩን እንዲወፍቃችሁ

አልመውቱ ል ሐቅ፣ በእርግጥም ሞት በኛ ላይ ሐቅ ነው። ሁላችንም ወረፋችንን እየጠበቅን ቢሆን እንጂ ሁላችንም ሀጆች ነን። የወንድማችን የመሐመድ ሰይድ ልጆችን በምንችለው አቅም ሁላችንም ከጎናቸው ልንቆምላቸው ልናግዛቸው ይገባል። ወንድማችን መሐመድ ሰይድ የአራት ልጆች አባት ነው። እርሱ የቲም ሆኖ አድጎ ልጆችን የቲም አድርጎ ነው የሄደው። የሁላችንንም ድጋፍ ያስፈልጋል። የቲም የሆኑ ልጆችን የአባትነት ጣዕማቸውን ቢያጡም እንደ ማህበረሰብ አንድ ነገር ልናደርግላቸው ግን ሁላችንም ግድ ይለናል። እናም ለየቲም ልጆቹ የምንችለው ስጦታ ካለ በልጆቹ እናት ማለትም በባለቤቱ አካውንት የምንችለውን እንድናደርግ ሁላችሁንም በአክብሮት እጠይቃለሁ። የአካውንት ስም ነጃት አብዱል መናን ጦሃ ባለቤቱ ወይም ሚስቱ የኢትዮጵያ ንግድ ባንክ 1458278297 ደግመዋለው ሰባት። ሁላችንም የምንችለውን ያቅማችንን እናድርግላለሁ። ወሰላሙ አለይኩም ወራህመቱላሂ። ከምድር ላይ ህይወት በምድር ውስጥ አልፈን ያቺ ቀን ተፍታን ስታራግፈን ገላ ሳንሸፍን ልብስና ከፈን ድንጋጤያችን ሲያንዘፈዝፈን ላባንገት ድረስ ሲዘፈዝፈን መሬት ስትነግረን ነው ርሳት አልፈን ምን ኸይር ሥራ አለም ይተርፈን ምን ይገኝ ሆን ከኸይር ሥራ የደረታችን ወጥቶ ሲጠራ ብናኝ ሳት ቅር ሚስኻለ ዘራ ጥሩና መጥፎ ሲያዝርዘራ

ይሄ መጀመሪያው ነው። ሁለተኛው ደግሞ ደግሞ እደግመዋለሁ አምስት ጊዜ ቢሆን እደግመዋለሁ። እንሻላ ተመልካቶቻችንን ካልሰለቻቸው ማለት ነው። ሁለተኛው ደግሞ ዘይንዬ ናፍቆት መኔ ከቅሜን በላይ በረታ ክዋሃታላኝ